በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መልከአ እግዚአብሔር አብ ጸጋን የምታደል የመከራ የችግር ጊዜያትን የምታስወግድ ፍጹም ዘላለማዊ እግዚአብሔር አብ ሆይ ልመናዋን የማታቋርጥ ነፍሴን አስቀድሞ ነቢያትን ሄኖክና እዝራን ማስተዋል እንደመለሃቸው ንጉሥን ከወታደሮቹ ጋር የሚያጸና ይቅርታ ይርዳኝ ትለሃለች ወዳጅ እስራኤልን አፍን ክፈትን የምመለዋለው ያልከውን እግዚአብሔር አብ ሆይ አንተ ሩሩና ፍጹም አምላክ ነህና ምስጋናን አቀርብ ዘንድ አንደበቴን አዘጋጅ አለሁ። በደሴተ ፍጥሞ ለነበረ ቅዱስ ዮሐንስ ራእይን የገለጽክለት እግዚአብሔር አብ ሆይ ጉድለት፣ ቸልታ በተሞላበት በአዲስ አንደበት የመጽሐፍን ሚስጢራትን አንብቤና ተርጉሜ ሕግን ለማስተማር የጀመርኩትን አዲስ ግብር እፈጽም ዘንድ አቤቱ ጸጋና አደለኝ። ከዘመናት አስቀድሞ የነበርክ የዘመናት ባለቤት ዘመናትን አሳልፈ የምትኖር በባህሪ ጉድለት የሌለብህ ፍጡራን ሁሉ አንደበትን የምትመሰገን እግዚአብሔር አብ ሆይ ዘመናትን በጸጥታ የምታፈራርቅ አንተ ነህና ፈጽሞ ለተመሰገነ ዝክረ ስም ሰላምታ ይገባል። ከእግዚአብሔር ወልድና ከእግዚአብሔር መንፈስ ቅዱስ ጋር ጽኑ የሆንክ የብርሃኑ ኮከብ ለሚያስደንቅ የራስ ጸጉር ምሳሌ የሌለው ምስጋና የሚገባ እግዚአብሔር አብ ሆይ የሦስትነት የአንድነታችሁ ፀሐይ ለዓለም ሁሉ ጌጥ ሆኖ ከምዕራብ እስከ ምስራቅ ከምድር ከምድር እስከ ሰማይ ያበራል። የሁላችን መለያ ክብር ሰማያትን የመላ ጌትነትን ፈጽሞ የተመሰገነ እግዚአብሔር አብ ሆይ ከሁለቱ እግዚአብሔር ወልድና እግዚአብሔር መንፈስ ቅዱስ ጋር ብርሃንን በማስገኘቱ ፈጽሞ ለተመሰገነ ገጽ ሰላምታ ይገባሃል። የብርሃናት ፈጣሪ ሆይ ጨለማ የማይስማማቸው ብሩሃት አይኖች፣ ቅንድቦችም ሰላምታ ይገባል። ኃይልና ምስጋና ላንተ ይገባልና ና አይኖቼ በሞት ኃጢአት፣ እንዳያንቀላፉ በብርሃን ረዴት ንቁሃን አድርጋቸው የምስጋና መስዋዕትን የምትቀበል እግዚአብሔር አብ ሆይ ሁልጊዜ ጸሎትን ለሚያዳምጡና የሚያንጸባርቅ እሳትን ለተጎናጸፉ ጉንጮች ሰላምታ ይገባል። አቤቱ ዘወትር እንደ እሽኮኮ የምጨነቅበትን የጭንቅ ጩኸቴን ያታስወግድልኝ ዘንድ ኤሎሄ ኤሎሄ እያልኩ የምለምን ጸሎቴን ተቀበለኝ። በሁሉም ሁሉ ስፍራ የነበርክ እና ያለ የምትኖር ሳንታው በተባሉ ስሞች የምትመሰገን በባህሪ እልፈት ሽረት የሌለብህ እግዚአብሔር አብ ሆይ የሚያስደስት መዓዛን ለተመሉ አፍንጮችህ እና ዳግመኛም በተወደደ ቃል ለሚሰማባቸው ክንፈሮች ውስጥም ሰላምታ ይገባል። ዓለም ሳይፈጠር አስቀድሞ የነበር ከአዲሱ አዲሱ ከተገለጠም በኋላ ለዘላለም የምትኖር ጌታዬ ነ በፍጹም ምስጋና የተመላ ዘላለማዊ አምላክ እግዚአብሔር አብ ሆይ በተወደደ አንደበትና መለኮታዊያን ለሆኑ ጥርሶች ሰላምታ ይገባል። በእጅ መሀል ዓለምን የያስክ እግዚአብሔር አብ ሆይ ወደ ወዶ ፈቅዶ ለሚናገር አንደበትና እንደ ነጎድጓድ ለሚያስተጋባ ድምፅ ሰላምታ ይገባል። በአንተ ዘንድ ህሉም የሆነ ሁሉን የሚገልጥ መንፈስ ቅዱስ የእየነገዱን ቋንቋ ሁሉ ይግለጥልኝ። ጽድቅንም የዋሄን የትህትናን ግብር ሁሉ የምትወድ ጠላት ዳቢሎስን የጣለው ትዕቢትን የምትጠላ ገናንነትን እጅግ የሚያስደንቅ እግዚአብሔር አብ ሆይ የህይወትና የጤና አስትንፋስ በሆነ ስትንፋስ የጸጥታ ደጃፊ ኃይልን መገለጫ ለሆነ ጉሮሮ ሰላምታ ይገባል። እግዚአብሔር አብ ሆይ ርዝመቱ በሚያስደንቅ ዙሪያው ክብ ለሆነ መጠኑ ለማይታወቅ ጽህም ሰላምታ ይገባል። በዝናመ ረዴት ጠልና እጅግ በበዛ የቀርታ ደመና የህይወቴን ጽድቅ እንደ ካህኑ አሮን ጺም አርዝምልኝ። ከመገለጥ የተሰወረውን ይበልጥ የምትሰውር እግዚአብሔር አብ ሆይ በየ ግርማ ለከበበው አንገትና ዳግመኛም በአንድነት ለጸኑ ትከሾች ሰላምታ ይገባል። የባህሪ ልጅ ክርስቶስ እንክርዳዱን ከስንዴው ለይቶ በእሳት ሲያቃጥል በጸላሎተ ረዲቱ የሰወረኝ ጥልቅ ባህርም ጥበባት እግዚአብሔር አብ ሆይ ኪሩብ ለተሸከመው ሊሸከመው ለማይችለው ጀርባህና ዳግመኛ አርባብ የተሰኙ የውሃ ነገደ መላእክት ላይ ከብሮ ገኖ ለሚኖር ቅዱስ ደረት ሰላምታ ይገባል። ኪነ ጥበቡ እጅግ ለሚያስደንቅ ኃይል እኔ ጠቢብ ልጅን በስከ ስንፍና ጥበብ ያድለኝ የክብርንም ነገር ለመናገር የሚያስደንቅ በማስተዋልም የሚሰሙት እጅግም የከበደ ለመንግስትም ፍጻሜ የሌለ እግዚአብሔር አብሆይ የጸጋ ብርሃናትን ለሚያፈልቅ ህንጽንህና ዳግመኛ ዓለምን ለመመገብ ለተዘረጉ የምህረት እጆች ሰላምታ ይገባል። ደዌን የምትፈውስ እግዚአብሔር አብሆይ አሸናፊ ለአሸናፊ ድል ለሚያጎናጸፍ ልክንዶችህ እና ከአካል ጋር ለተስማሙ ክርኖች ሰላምታ ይገባል። የኃጢአቴ እንደዌ አውሬ ዲያብሎስን በወጋ በትጦር ወቅተ በአዳኝ ኃይል አድነኝ። ከእግዚአብሔር ወልድና ከእግዚአብሔር መንፈስ ቅዱስ ጋር በእሳታዊ ዙፋን ከብረህና ገነህ የምትኖር ዓለም ሳይፈጠር አስቀድሞ ስልጣን የባህሪ የሆነ እግዚአብሔር አብ ሆይ ለሚያስፈራ አካላዊ ክንድ ይህን ሰፊ ዓለም ለያዘ ማሃልጅ ሰላምታ ይገባል። የፍቅርህና የቸርነት መገኛ በሰማያትና በምድር በየብስና በባህር ያሉትን ፍጥረታት ሁሉ የምትመግብ እግዚአብሔር አብ ሆይ ይህን አለም ለፈጠሩ ጣቶችና ድንቅ ስራዎችን ለሚያፋጥኑ ጥፍሮች ሰላምታ ይገባል። ክንፎቻቸው ስድስት የሆኑ ኪሩቤልና ሱራፌል አንተን ዘውትር ከባህሪ ልጅ እግዚአብሔር ወልድና ከባህሪ ሕይወት ከእግዚአብሔር መንፈስ ቅዱስ ጋር የሚያመሰግኑ እግዚአብሔር አብ ሆይ ልብሱ መብረቀ ሰባት ለሆነ ጎን የመኖሪያ ስፍራ ለማይወስነው ሆድ ሰላምታ ይገባል። ይቅርታና ርህራይ ብዙ ነውና በፍጡራን አንደበት ሁሉ የምትመሰገን እግዚአብሔር አብ ሆይ ቅንና የዋ ልብና የዘመናትን ፍጻሜ አስቀድሞ ለሚያውቅ ህሊና ሰላምታ ይገባል። ክንድህም ለይቅርታ ዘወትር የተዘረጋ ነው። በላይም በታችም ለዘላለሙ ነግሰ የነበርክና ያለ የምትኖር ንጉሰ ነገስት እግዚአብሔር አብ ሆይ መልኩ ለሚያስደንቅ የእምብርትና ዳግመኛም የትጥቁን ጽድቅ ለሚያምር ሀቋ ሰላምታ ይገባል። አቤቱ ኃይልን አሸናፊ ነውና የአመፃ አውሬ ዳቢሎስ አሸንፎ አሸንፍ ዘንድ የትዕግስትን ትዕግስትን አልብሳይም የእግዚአብሔር ወልድ የባህሪ አባት እግዚአብሔር አብ ሆይ ክቡድና መለኮታዊ ለሆኑ ጭኖች ዳግመኛም ለጉልበቶች ሰላምታ ይገባል። ጠላት ዳቢሎስ ከሰጠኸው ስልጣኑ ከተባረረ በኋላ ትጉሃን ሰማያዊ የሆኑ ነገደ መላእክት በአንድነት አመሰገኑ። ዓለም ሳይፈጠር አስቀድሞ አስቀድሞ የነበርክ ምድርንም የዘረጋም ስራህንም በድንቅ ማስተዋል ከመስራት አስቀድሞ የምትኖር ነህና። እግዚአብሔር አብ ሆይ ምድርን ለሚያንቀጠቀጡ እግሮች ከእግር መረገጫም ጋር ለተረከዝ ሰላምታ ይገባል። የአባታችን አዳም የህይወቱ መሰረቱ ነ እግዚአብሔር አብ ሆይ ከአካል ጋራ ሳይል ይለዩ ለሚኖሩ አስሩ ጥፍሮችና ጣቶችም ሰላምታ ይገባል። ልቤ ለመዳን ይሻልና ዘላለማዊነት ከከንቱ ሞት ኃጢአት ያድነኝ ዘንድ ማጸናሃለሁ። ለመንግስት ፍጻሜ የሌለው ቃልህ አካል በመልክ እና በቁመት እጅግ ያከበረ የምትደነቅ የብርሃናት መገኛ ነው። እግዚአብሔር አብ ሆይ ከአቅም በላይ በሆነና ለማይወሰን አካል አቅምና ዳግመኛም ግርማ ራእዩ ለሚያስደንቅ መልክ ሰላምታ ይገባል። አንተ እውነተኛ አምላክ ስትሆን ሁሉም በፈቃድ የፈጸምክ የሁሉ ፈጣሪ ነ እግዚአብሔር አብ ሆይ ሁሉን ማድረግ የሚቻለ ሁሉ ላንተ የቀረበ ባንተ ዘንድ አለና በእውነተኛ ይቱ መንገድ መርተን ህግን አስተምረኝ። እግዚአብሔር አብ ሆይ በሌሊትና በቀን ሙሉ ምስጋና ይገባሃል። እግዚአብሔር አብ ሆይ በክረምትና በበጋ ወራት ልክ ምስጋና ይገባሃል። እግዚአብሔር አብሆይ በየቀኑ በየሌሊቱ ሁሉ ምስጋና ይገባል። እግዚአብሔር አብሆይ በማይታየውም ሁሉ ዘንድ ምስጋና ይገባል። ዓለም ሳይፈጠር አስቀድሞ የነበረ ያለ የሚኖር ምስጋናህም እነሆ ሰማይ ይናገራል። አቤቱ እግዚአብሔር አብሆይ ከስጋና ከነፍስ መከራ እኔን ከነመላ ቤተሰቦቼ ጠብቀኝ፣ ብርሃንንም አብራልኝ ለዘላለሙ አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምፃ መንግስትከ ወይኩን ፈቃድከ በከመበሰማይ ከማ በምድር ሲሳይ